ምንም ነገር ምንም ስራ ሳትሰሩ ድካም ድካም ለሚላችሁ ምንም ስራ ሳትሰሩ ተኝታችሁ አድራችሁ እንቅልፍ እንቅልፍ ልክ እንደኔ ማለት ነው። ማታ ተኝታችሁ ታድሩና እንቅልፍ እንቅልፍ የሚላችሁ የድብርት ስሜት፣ ጸጉር የመነቃቀል የመበጣጠስ እንዲሁም ደግሞ የመጨናነቅ አእምሮ ስትረስ ውስጥ የመግባት ነገር የሀሳብ በጣም ብዙ ስትረስ ውስጥ የገባችሁ ልጆች አላችሁ። ባለፈው በሰራውት ቪዲዮ ላይ ብዙ ልጆች ጠይቃችሁኛል፣ ለዚህ ለዚህ ነገር ሊረዳን የሚችል ነገር ምንድን ነው? እንዲሁም ደግሞ ህመም ለሚያጠቃን በትንሹም በትልቁም ህመም ቶሎ እንደኔ የሚያጠቃችሁ ሰዎች አላችሁ። ቶሎ ትወድቃላችሁ በትንሽ ህመም ትሸነፋላችሁና እንደዚህ አይነትም ሰዎች አላችሁ። ዛሬ ለእኛ ለኛ ለእናንተም ለኔም ጭምር የሚሆን ነገር ነው ይዤላችሁ የመጣሁት። ይሄንን ቪዲዮ እስከ መጨረሻ አይታችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ብዙ የማዳም ቅመሞች ራሳቸውን እንዲታደጉ ማድረግ ትችላላችሁ። ይሄንን ቪዲዮ ሼር፣ ሰብስክራይብ፣ ላይክ ስታደርጉት ዩቲዩብ ሪኮመንድ ያደርገውና ብዙ ሰው ጋር እንዲደርስ ያደርግልኛል ማለት ነው። የሼር ምልክቷን ስትነኳት ከስር ኮፒ ሊንክ የምትላለች እዛ ስር ትገቡና አራት አራት አምስት አምስት ኮፒ ሊንክ የምትለዋን ታደርጉልኛላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የዙዚ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በጣም ቆየው እየቆየው ነው አይደል? ሰሞኑን ዩቲዩብ ላይ ብመጣ ባለፈው በተደጋጋሚ ቪዲዮ እየለቀኩላችሁ ነበረ። አስተማሪ ነገር ሲኖረኝ ጠቃሚ ነገር ሲኖረኝ እየለቀኩላችሁ ነበር ቪዲዮ። በጣም ጭንቅላቴን ይዞኛል። እንቅልፍ እንቅልፍ እያለኝ ነው። ተኝቼ አድሬያለሁ ግን ምንም እየሆነ የደህንነት ስሜት አይሰማኝም። ላይክ እንደዚህ አይነት ነገር ስሜት ሁላችንም ላይ ነው አይደለም አብዛኛው እህቶች ላይ አረብ ሀገር ያለን እህቶች ላይ እንግዲህ ዛሬ በትንሹም ቢሆን ባለችኝ እውቀት ወይም ደግሞ በተረዳ ኋት በተማርኩት ከሚያቅሰው ባወቅሁት እውቀት በትንሹም ቢሆን ዛሬ እናንተን ላስረዳችሁ በዚህ ነገር እንዴት እራሳችሁን መታደግ እንዳለባችሁ ቢያንስ እኔ እንኳን ባልጠቀምበት እናንተ እንድትጠቀሙበት ነው፣ ይዤላቸው የመጣሁት በጣም ጠቃሚ ነገር ነው። ይዤላቸው የመጣሁት ዛሬ ላይክ አድርጉት፣ ቪዲዮን ዩቲውብ ሪኮመንድ እንዲያደርገኝ ማለት ነው እሺ። ዛሬ ይዤላቸው የመጣሁት መጀመሪያ ላይ ቪዲዮ ላይ እንደገለጽኩላችሁ ይሄ ኦሜጋ ስሪ ፋቲ አሲድ ይባላል። ላይክ ሁልጊዜ ጠዋት ጠዋት ከምግብ በኋላ አንዳንድ ፍሬ ይወሰዳል። ይሄ የሚሰራው ከተፈጥሯዊ ነገሮች ነው። ከአሳ ከተለያዩ ንጥረ ነገሮች ተፈጥሯዊ ከሆኑ ንጥረ ነገሮች ነው ይሄ የሚሰራው። እና ብዙ ጊዜ ያለ ጊዜ ለሚመጣ እርጅና ላይክ እንዴት ነው? ያለ ጊዜ ለሚሸበሸብ ወይም ደግሞ ያለ ጊዜ ለሚቆጣ ፊት ቆዳ ያላችሁ እንዲሁም ደግሞ ለልብ በመጀመሪያ ደረጃ የሚያገለግለው ለልብ በልብ ህመም ለምትሰቃዩ ወይም ደግሞ ልባችሁን እንዳይታመም እርዳታ በጣም ከፍተኛ የመርዳት አቅም ያለው በየትኛውም ፋርማሲ ታገኙታላችሁ። ኦሜጋ ስሪ ፋቲ አሲድ ካላችሁ የትኛውም ፋርማሲ ይሰጣችኋል እና ስትገዙ ኦሪጂናል የሆነውን ግዙ። አለ። ዋጋቸው የተለያዩ አለው እስከ ሁለት መቶ ድርሃም እስከ ሶስት መቶ ድርሃም አለ። ላይክ ይሄ ደግሞ የተገዛው ሰማንያ ዘጠኝ ድርሃም ነው። ይሄ ሰማንያ ዘጠኝ ድርሃም ነው የተገዛው። ኦኬ ለእናንተ ለማሳየት ያህል ነው እና ኦሜጋ ስሪ ፋቲ አሲድ በጣም ብዙ ብዙ ጥቅሞች አሉት። ሁልጊዜም ከምግብ በኋላ ይሄንን ወይ ደግሞ ከምሳ በኋላ ወይ ከቁርስ በኋላ ይሄንን አንዳንድ ፍሬ ብትወስዱ በጣም ጥቅም ታገኙበታላችሁ። ያለ ጊዜ ከሚመጣ እርጅና እንዲሁም ደግሞ ድካም ድካም፣ ጭንቀት ጭንቀት ለሚላችሁ ልጆች ላይክ እንዴት ነው እንቅልፍ ተኝታችሁ ያልተኛችሁ ስሜት የሚሰማችሁ በቃ እንቅልፍ እንቅልፍ የማለት ስሜት ብዙም ማዳሜት ያሉ ልጆች በዚህ ውጥረት ውስጥ ነው ያሉት። እንደውም ለመንቃት ስንል ሁላ የምንጠጣውን እስካፌ ያለ አደለ፣ እሱ ሁላ ጉዳት ላይ ነው የሚጥለን። አሁን እኔ ጠዋት ተነስቼን እስካፌ ካልጠጣም ስራ መስራት አልችልም። ኦኬ ለዛ ለዛ ለሁሉም ነገር በጣም ለብዙ ነገር ጉግል ገብታችሁ ኦሜጋ ስሪ ፋቲ አሲድ ብላችሁ ሰርች ብታደረጉ በጣም ብዙ ጥቅም አለው። ይሄንን አንድ ሰው የሚያስፈልገው ነገር ነው። ይሄንን ገዝታችሁ ተጠቀሙት። ሁለተኛ ላይ ደግሞ ቫይታሚን ዲ። ቫይታሚን ዲ እኛ ብዙ ጊዜ ማዳም ቤት የምንሰራ ልጆች ፀሐይ አናገኝም። ቫይታሚን ዲ ፀሐይ ነው። ኦኬ የፀሐይ ጥቅም ደግሞ ለሰው ልጅ በጣም አስፈላጊ ነው። እንደውም ካያችሁ ሀገራችን ላይ ህፃን ልጅ ከተወለደ ጠዋት ጠዋት ተነስታችሁን ፀሐይ አሞቁት ይባላል። ልጅ ወገቡን እየታሸ ምናምን ህፃ ነው ፀሐይ እንዲሞቀው ይደረጋል። እና ፀሐይ ለሰው ልጅ በጣም አስፈላጊ ነገር ነው። እኛ ደግሞ ፀሐይ ስለማናገኝ ያለን አማራጭ ቫይታሚን ዲ መውሰድ ነው። ቫይታሚን ዲ የሚወሰደው መቼ ነው? ለሶስት ወር በሳምንት አንዴ፣ ለሶስት ወር ነው የሚወሰደው በሳምንት አንዴ። ሁልጊዜ አይወሰድም። ቫይታሚን ሲ፣ እሺ ቫይታሚን ዲ በሳምንት አንዴ ለሶስት ወር ተወስዱታላችሁ ማለት ነው። ቫይታሚን ዲ ለሚነቃቀል ጸጉር ለፀሐይ ፀሐይ ስለማ ፀሐይ በጣም ለሰው ልጅ አስፈላጊ ነው። በተለይ የጠዋት ፀሐይ አስፈላጊ ነገር ነው። እኛ ደግሞ ማዳም ቤት የምንሰራ ልጆች ይህንን ፀሐይ ስለማናገኝ ያለን አማራጭ ይህንን ቫይታሚን ዲ በጣም ትጠቀሙበታላችሁ። ይህንን ቫይታሚን ዲ ግዙና ተጠቀሙ። ሶስተኛ ማመጣላችሁ ቫይታሚን ሲ። የቫይታሚን ሲ ጥቅም ቶሎ በሽታ ላይ እንዳትወድቁ ከባድ በሽታ ቢዛችሁ እንኳን እንድትቋቋሙት ያደርጋል። እንዴት ልበላችሁ፣ ቶሎ አትወድቁም። ለምሳሌ አሁን የሆነ ህመም ሲነካን በአንድ ያስተኛናል፣ ወይ ደግሞ ይጥለናል። በቃ በጣም መቋቋም አንችልም። ቫይታሚን ሲ የሚጠቅመው እንድንቋቋም በሽታውን፣ ውስጣችን ላይ ያሉትን ወይም መጥፎ ባክቴሪያዎችን ይዋጋልናል። ኦኬ እዚህ እንትን እየሰራ ኮንስትራክሽን እየተሰራ ነው። እኛ ጎረቤት እንትን ይላል ይጮሃል ማለት ነው እና ቫይታሚን ሲ በጣም ይጮሃል። እዚህ ጎረቤታችን ቤታችን ላይ ኮንስትራክሽን እየተሰራ ነው እና ቫይታሚን ሲ በጣም ጠቃሚ ነገር ነው። ገዝታችሁ እንድትጠቀሙት እመክራችኋለሁ ማለት ነው። እሺ እንደዚህ ካልኳችሁ በኋላ ጨርሼ፣ እኔ የጨጓራ ኢንፌክሽን አለብኝ። የጨጓራ ኢንፌክሽን ስላለብኝ እነዚህን ነገሮች መውሰድ አልችልም። በጣም ይከብደኛል። ለእኔ ጨጓራ አልችለውም፣ መቋቋም አልችልም በጣም በግላን ለሁለት ቀን ወስጄው ጥሩ ነው ግን መቋቋም አልቻልኩኝ፣ አመመኝ በጣም ለምን? ሌላ የጎንዮሽም የራሱ የሆነ እንትን ስላለው እኔ ጨጓራዬን ስለሚያመኝ ኩላሊቴን ስለሚያመኝ ይህን ነገር ስወስድ ለእኔ ከእኔ ጋር አብሮ መሄድ አልቻለም። ስለዚህ ለእኔ እኔ ደግሞ ካልተጠቀምኩበት እናንተ መጠቀም አለባችሁ ብዬ ነው ይዤላቸው የመጣሁት ቫይታሚን ሲ። ችግር የለውም በሶስት ቀን አንዴ በሁለት ቀን አንዴ ቫይታሚን ሲ እጠቀማለሁኝ እኔ። በሁለት ቀን በሶስት ቀን አንዴ ቫይታሚን ሲ ይጠቀማል። ቫይታሚን ሲ ስንጠቀም ይሄ ነው ብርቱካን። ፍረሽ ብርቱካን ያላችሁ ቤት ውስጥ ፍረሽ ብርቱካን ሰርታችሁ መጠቀም ትችላላችሁ፣ እሺ። ፍረሽ ብርቱካን ጁሱን ጨምቃችሁ፣ ጁሱን አውጥታችሁ የብርቱካኑን ጁሱን መጠቀም ትችላላችሁ ማለት ነው፣ የብርቱካኑን ጁስ፣ እሺ። ስለዚህ ሁላችሁም እነዚህ ነገሮች ብትገዟቸው ቤታችሁ ውስጥ እነዚህ ነገሮች ቢኖሩ በጣም ጠቃሚ ናቸው ይገባችኋል ሰው ሀገር ስለምንኖር በተፈጥሯዊ ነገር ስለማናገኛቸው ያለን አማራጭ እነዚህን ነገሮች ገዝተን መጠቀም ነው እነዚህን ገዝተን ከተጠቀምን ላይክ መጀመሪያ ከነበርንበት ጤንነት ሻል ያለ እየተሻለ በጣም እየተሻለ ጤንነት ይሰጠናል እና ብዙ ጊዜ አረቦች ቶሎ አይሸመግሉም ካያችሁ የተለያዩ ነገሮች ስለሚወስዱ ነው ሁሌ ወጣት እንደሆነ ነው ፊታቸው ብታዩት ብዙ ልጆች ኖሯቸው ብዙ ልጆች ወልደው ሁሌ ወጣት ሆነው ነው ብታያቸው። በቃ አብዛኞቹ አይታችኋል አይደል? አብዛኞቹ ለምን በጣም ብዙ የሚወስዱት ነገር አለ። ለምን ውስጣቸው እንዳይታመም እንዳይጎዱ፣ በጣም የሚያደርጉት ነገር አለ። ይሄ ደግሞ ለታመመ ሰው ለእንደኔን አይነት ሰው አይሆንም፣ ግን እናንተ ጤነኛ ከሆናችሁ ጨጓራችሁን የማያማችሁ ከሆነ አሁን ያላችሁበት ነገር ጥሩ ከሆነ ብትወስዱት ትጠቀሙበታላችሁ እንጂ አትጎዱም። እሺ ይህንን ቪዲዮ ሁላችሁም ሰብስክራይብ፣ ላይክ፣ ሼር ስታደርጉት ሁሉም የማዳም ቅመሞች ጋር ይደርሳል። ሁላቸውም ራሳቸውን ይጠብቃሉ። ብዙ የማዳም ቅመሞች ከኔም ጨምሮ ራሳችንን አንጠብቅም። በጣም ብዙ መስዋዕትነት ነው ምንከፍለው። በኋላ ላይ በጣም መስዋትነት ያስከፍለናል። የራሳችን ህይወት ዛሬ የቀለድንበት እድሜያችን፣ ህይወታችን፣ ጤንነታችን መስዋዕትነት ያስከፍለናል። ስለዚህ ሁላችሁም ይሄ ነገር ኖሮ ቤታችሁ ውስጥ ብትጠቀሙ ብዬ ነው ምክር ልሰጣችሁ የመጣሁት። ስለምትሰጡኝ አስተያየት ስለምትሰጡኝ ኮሜንት ሁላችሁንም በጣም አድርጌ አመሰግናለሁ። ቃል የለኝም። ማን ሰብስክራይብ እንደሚያደርገኝ ላይክ አሁን ማየት ተጀምሯል። ማን ሰብስክራይብ እንዳረጋችሁ፣ ላይክ እንዳረጋችሁ፣ ኮሜንት ማን እንደሚሰጥ ሁሉንም በጣም አድርጌ እኔ አነባለሁ። በነገራችን ላይ ማላነብ እንዳይመስላችሁ ኮሜንታችሁን የእያንዳንዳችሁን ገብቼ ነው የማነበው። ስለምስጥሩ የሚሆን መጥፎ ስለምትሰጡኝ አስተያየት በጣም አድርጌ ሁላችሁንም አመሰግናችኋለሁ። ክበሩልኝ ረጅም እድሜ ከጤና ጋር ይስጣችሁ። ለሀገራችሁ ያብቃችሁ። ለተመኛችሁት የተመኛችሁትን ህይወት ፈጣሪ ይስጣችሁ። ይህን ነው ልላችሁ የምችለው። አመሰግናለው መልካም ጊዜ፣ መልካም ቀን ይሆንላችሁ። ተጠቀሙበት።